የኦቭዩሽን መዛባት እና መሃንነት። ኦቭዩሽን ዲስኦርደር መሃንነት ሊያስከትል ይችላል? አዎን፣ የእንቁላል እክሎች የመሃንነት ዋነኛ መንስኤዎች ናቸው። ኦቭዩሽን የሴቷ የመራቢያ ሥርዓት ተፈጥሯዊ ሂደት ነው። የበሰለ እንቁላል ከእንቁላል ውስጥ በመልቀቅ እና በወንድ የዘር ፍሬ ማዳበሪያን ይፈቅዳል። የወር አበባ ዑደት ወሳኝ ክፍል ሲሆን በየ14 ቀኑ የሚቀጥለው የወር አበባ ከመጀመሩ በፊት በተለመደው የ28 ቀናት ዑደት ውስጥ ይከሰታል። እንቁላሉ ከተለቀቀ በኋላ ለማዳቀል ከ12 24 ሰዓታት ይወስዳል። የእንቁላል እክል መንስኤዎች ምንድን ናቸው? የሆርሞን መዛባት፣ የሕክምና ሁኔታዎች፣ የአኗኗር ዘይቤዎች፣ ፒሲኦኤስ፣ የታይሮይድ እክሎች፣ ፒቱታሪ ግግር፣ ከፍተኛ ክብደት መቀነስ፣ ከመጠን በላይ ጭንቀት፣ መድኃኒት እና ውፍረት። የፅንስ መጨንገፍ እና የመሃንነት ምልክቶች፣ መደበኛ ያልሆነ ወይም የማይገኝ የወር አበባ ዑደት፣ የመፀነስ ችግር እና ሌሎች የሆርሞን መዛባት። ኦቭዩሽን መታወክ እና መካንነት ምርመራ እና ፈተናዎች የመራባት ባለሙያ እና የማኅፀን ሐኪም የኦቭዩሽን መታወክዎን ይመረምራሉ እና የወር አበባ ታሪክን ያጠኑ። እንደ ሙከራዎችን ይመክራሉ የእንቁላል ትንበያ ኪት፣ ባሳል የሰውነት ሙቀት የሆርሞን ምርመራ፣ አልትራሳውንድ፣ ኢንዶሜትሪክ ባዮፕሲ። ኦቭዩሽን ዲስኦርደርስ የመሃንነት ሙከራዎች፣ የሆርሞን ደረጃዎች፣ የኦቫሪያን ሪዘርቭ ምርመራ፣ በኦቭየርስ ውስጥ የሚቀሩትን እንቁላሎች ብዛትና ጥራት ይገመግማል። ሄስትሮሳልፒንጎግራፊ፣ የማኅፀን እና የማኅፀን ቱቦዎችን ለመመልከት ኤክስሬይ የኦቭዩሽን መዛባቶችና የመሃንነት ሕክምና አማራጭ ኦቭዩሽን ኢንዳክሽን ከመድኃኒት ጋር የአኗኗር ዘይቤን ከውጥረት አስተዳደር ጋር ማሻሻል፣ ጤናማ አመጋገብ፣ የወሊድ መጨመር እርግዝናን ለማግኘት የሊፍ የትኛውን ዶክተር ማማከር ነው? በኢትዮጵያ ምርጥ የወሊድ ሆስፒታል አማክር። አዲስ አበባ ውስጥ በሚገኘው የወሊድ ክሊኒኮች የመራቢያ ኢንዶክሪኖሎጂስት ወይም የመራባት ልዩ ባለሙያን አግኝ ለመካንነት ግላዊ ሕክምና። ቴሪካና